ሰበር ዜና፦ ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማብልጽግ ትችላለች ሲሉ የተባበሩት መንግስታት የኒውክሌር አረፊ ተናገሩ። በተጨማሪም ሩሲያ ዩክሬን ላይ ከበድ ያለ ጥቃትን መክፈቷም ተሰምቷል። እስራኤል በጋዛ በፈጸመችው ጥቃት በትንሹ ሰማኒያ አንድ ሰዎች መሞታቸውን በአማስ የሚመራው የጤና ሚኒስትር አስታወቀ። እስራኤል እስከ ቅዳሜ ዕለት ቀን ድረስ ባለው ሰት 24 ሰዓት ውስጥ በጋዛ በፈጸመችው የአየር ድብደባ በትንሹ 81 ፍልስጤማያን ሲገደሉ ከአራት መቶ በላይ መክሰላቸውን የአማስ የሚመራው የጤና ሚኒስተር አስታወቀ። በጋዛ ከተማ ስታዲየም አካባቢ በተፈጸመው ጥቃት ሕጻናትን ጨምሮ ቢያንስ 11 ሰዎች መገደላቸውን ያህል ሺፋ ሆስፒታል ሰራተኛ አይን እማኞች ለዜና አውታሮች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ የሚኖሩ ሰዎችን ለማስጠለል የዋለ ነው። ቢቢሲ የተመለከታቸውን እና ያረጋግጣቸውን ምስል ሰዎች ሬሳ ለማውጣት በባዶ እጃቸውና በአካፋ ሲሻሸ ሲቆፍሩም ያሳያል። ቢቢሲ እስራኤል ጦር አስተያየትን የጠየቀ ቢሆንም ወዲያውኑም ምላሽ አላገኘም። ከሳምንታት በፊት ያረፉት የዛምቤ ቀድሞ ፕሬዚዳንት ኤድጋር ሉንጎ የቀብር ስነስርዓት ይፈጸም የሚለው ወዛ ጋቢ የሆነ ካሁኑ ፕሬዚዳንት ሳኪንዴ ሂቼማ ጋር የከረረ ጸብ የነበራቸው የቅድሞ ፕሬዚዳንት ሉንጎ ቀብር ላይ እንዳይገኝ ብለው የተናዘ ነው የሞቱት። የሁለቱ ፕሬዚዳንቶች ጸብ ሞት እንኳን ሊቋጭ አልቻለም በሚል መነጋገሪያ የመሆኑ አልቀረም። ሉንጎ ከሞታቸው በፊት አስክሬን ያጠጋ ፕሬዚዳንት የቼልማ ዝር እንዳይሉ ያሏቸው ቤተሰቦቻቸው ያንኑ የመጨረሻ ቃል እናከብራለን አሉ። የሀገር መሪዎች ሲያልፉ የሚደረግላቸውን ክብር በጠበቀ ስርዓት ለመቅበር የአሁኑ መንግስት ያሰበው እቅድ ሳንካ ሆኖበታል። ጀርመን የንጹህ ኃይል ማመንጫን አዲስ ምዕራፍ ከፈተች። ጀርመን የንጹህ ኃይል ማመንጫት አዲስ ምዕራፍ የከፈተች ነው። ሀገሪቱ ከአውቶባህ አውራ ጎዳና የፀሐይ ኃይል ማመንጫ የሚያስችል ፕሮጀክት በመጀመር ጥቅም ላይ ያዋሉ ቦታዎችን ወደ ኃይል ምንጭ እየቀረች መሆኑን ተሰምቷል። ከ50 ሺህ ኪሎ ሜትር በላይ ባለው የአውቶባህ ሩዝ ርዝመት ላይ በጎን በኩል ባለው የድምጽ መከላከያ ግብሮች ላይ የፀሐይ ፓነሎችን በመትከል ለ42 ጊጋዋት የፀሐይ ኃይል ለማመንጨት ታቅዷል። ይህ ደግሞ በሚሊዮኖች የሚቆጠሩ ቤቶችን ለማብራት የሚያስችል እጅግ በጣም ኃይል ነው ተብሎሎታል። ይህ ብልህና በቀላሉ ሊሰፋ የሚችል ፈጠራ ነው። ነባሪ የመሰረተ ልማት አውታሮችን በመጠቀም ከፍተኛ ታዳሽ ኃይል እንዴት ማመንጨት እንደሚቻል ያሳየ ነው የተባለው ይህ የጀርም የጀርመን ተሞክሮ ሌሎች ሀገራትም ያልታሰቡ ቦታዎችን በመጠቀም ንጹህና ታዳሽ ኃይል እንዲያመነጩ ትልቅ ትምህርት ይሰጣል ተብሏል። በጋዛና በእስራኤል መካከል የተኩስ አቁም ስምምነት ሊደረስ መሆኑን ትራምፕ ፍንጭ ሰጡ። ቀጣይ ሳምንት በጋዛና በእስራኤል መካከል ተኩስ አቁም ሊደርስ እንደሚችል ትራምፕ ፍንጭ ሰጡ። አለ አመቶ አራተኛ ቀኑን የያዘው አስከፊ የጋዛ ጦርነት ለብዙ ፍልስጤማያ ሞትና መንስኤ መሆኑን ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነት በሚቀጥለው ሳምንት ሊደረስ እንደሚችል ተናገሩ ሲል አልጀርዚራ ዘግቧል። የወዲዎት አረወት ጋዜጣ በበኩሉ ትራምፕ በጋዛ ያለውን ጦርነት በፍጥነት ማቆም ይፈልጋሉ ብለዋል። የእስራኤል ቻናል አስራ ሁለት የዩናይትድ ስቴትስ ባለስልጣናት ጠቅሶ እንደዘገበው ሁኔታ ታና በጉዳዩ ላይ እሁድ ዝግ የጸጥታ ስብሰባ ከካቢኔያቸው ጋር እንደሚያካሄዱም ጠቁሟል ብሏል። ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማብልጽቅ ትችላለች። የተባበሩት መንግስታት የኒውክሌር አራፊ ኢራን ቦምብ ለመስራት የሚያስችል ኢራን ሬም እንደገና በወራት ጊዜ ውስጥ ማብለጸግ ለመጀመር የሚያስችል አቅም እንዳለ የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፌል ግሮሰሪ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን ሚሳኤል ተቋማት ላይ የደረሰችውን ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱንም ተናግረዋል። ይህ ኃላፊው የአላፊው ሀሳብ ዶናልድ ትራምፕ የኢራን ኒውክሌር ተቋማት ሙሉ በሙሉ ተደምሷል ሲሉ ከተናገሩት ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉም ነገር እንዳወደመና ምንም የቀረ የለም ብሎ መናገር አይችልም ሲሉ ግሮሲ ቅዳሜ ተናግረዋል። እንደ አውሮፓ አቆጣጠር ሰኔ አስራ 13 ቀን እስራኤል ኢራንን የኒክሌር ጦር መሳሪያ ለመስራት ተቀርባ ነበር በማለት በኢራን የኒክሌርና ወታደራዊ ጣቢያት ላይ ጥቃቶችን መፈጸሙ አይረሳም። የእስራኤል መከላከያ ሰራዊት አይዲኤፍ የሀማስ መስራችን ገደልኩ አለች። የእስራኤል መከላከያ ሰራዊት አይዲኤፍ ከእስራኤል ደህንነት ኤጀንሲ አይኤስ ጋር በመተባበር ባደረገ የጋራ ዘመቻ ከሀማስ መስራቾች አንዱ መገደሉን አስታወቀች። የአመት ከፍተኛ ባለስልጣን ና ወታደራዊ አዛዦች በእስራኤል በየተገደሉ ባለበት ወቅት የቅርብ ጊዜ የሀማስ አመራር ላይ ያነጣጠረ ጥቃት ነው ተብሏል። አይዲኤፍ ባወጣው መግለጫ የተገደሉት ግለሰብ የሀማስ ምስረት ቁልፍ አካል እንደነበርንም በትላንትናው እለት በተካሄደው ትክክለኛ ዘመቻ መገደሉን አረጋግጧል። ይሁን እንጂ የሟቾች መስራት ማንነትና ጥቃቱ ሲያደርግ የተፈጸመበት ዝርዝር ሁኔታ አልተገለጸም። ይህ ዘመቻ እስራኤል በአማስ ላይ የምታደርገውን ወታደራዊ ዘመቻ ማጠናከሯን የሚያሳይ ሲሆን የአማስ አመራርና ወታደራዊ መዋቅር የማፍረስ አላማ እንዳላትም ጠቁሟል። የሀማስ ምላሽ እንደሆነ ምን እንደሚሆን በቅርብ የሚጠበቅ ሲሆን በክልል ያለው ውጥረት ሊያባብስ እንደሚችል ስጋት መኖሩም ተገልጿል። ኢራን የከፊል የአየር ክልሏን ለዓለም አቀፍ በረራዎች ክፍት አደረገች። ኢራን ማዕከላዊ እና ምዕራብ የአየር ክልሏን ለዓለም አቀፍ በረራዎች ክፍት ማድረጓን የአገሪቱ የመንገድና ህል ከተማ ልማት ሚኒስቴር አስታውቋል። እርምጃ የኢራን ሲቪል አቪዬሽን ድርጅት እና የሚመለከታቸው ተቋማት የበረራዎች ደህንነት ማረጋገጣቸውን ተከትሎ መወሰኑን የሚኒስትሩ ቃል አቀባይ ማጂድ አካቫን እንደገለጹት ገልጾ ጋልፍ ኒውስ የዘገበዋል። ቃል አቀባዩ አክለው ሀገሪቱ ከዚህ ቀደም የምስራቃዊ የአየር ክልሏን ለሀገር ውስጥ ለዓለም አቀፍና ተላላፊ በረራዎች መክፈቷን አስታውቃለች። እስራኤል በቴህራን ና በሌሎች አካባቢ ባደረሰችው ጥቃት አየር ክልልን ዘግታ ቆይታ ነበር። ለ12 ቀናት የዘለቀው የሁለቱ ሀገር ግጭት በተኩስ አቋም ጋር በማለቱ ተከትሎ ሁለቱ ሀገራት የአየር ክልላቸውን መክፈት ላይ ይገኛሉ። በጦርነት ምክንያት በርካታ አለም አቀፍ ክልሎች የመካከለኛ ምስራቅ ቀጠና የአየር ክልልን መጠቆም አቁሞ እንደነበር ይታወሳል። በሞስኮ በተከሰተው እያየረው ብናል መድረቅ መከስከስ አደጋ አራት ሰዎች ህይወት አለፈ። በሩሲያ ሞስኮ አነስተኛ አውሮፕላን ተከስክሶ አራት ሰዎች ህይወታቸው ማለፉን የሩሲያ ምርመራ ኮሚቴ አስታውቋል። ያክ 52 የተሰኘውን አውሮፕላን በኮሎምና ከተማ አውራጃ ውስጥ ፓኖ በተባለ መንደር አቅራቢያ በሚገኝ ሜዳ ላይ መከስከሱ ተገልጿል። አብራሪው ከመነሳቱ በፊት ከአየር ትራፊክ ቁጥጥር ወይም ከኤርፖርት ባለስልጣናት ተገቢ ፍቃድ አለመግኘቱና የተገለጸው አደጋው የተከሰተው አብራሪው በርሜል ሮል የተባለ አደገኛ የአየር ላይ ትርኢት ለመስራት እየሞከረ ባለበት ወቅት መሆኑንም አናዶሉ ዘግቧል። ጦርነት ከተጀመረ ወዲህ ሩሲያ በዩክሬን ላይ ትልቁን የአየር ጥቃት ሰነዘረች። የዩክሬን ባለስልጣናት ዛሬ ወድለት እንዳረጋገጡት ሩሲያ ጦርነት ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛውን የአየር ጥቃት ሰንዝራለች። ሩሲያ ጦርነት ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛውን የአየር ጥቃት ያደረሰች ሲሆን የጥቃት የሶስት አመት ጦርነት ለማስቆም በሚያደርገው ጥረት ያሉት ተስፋዎችን ያኮላሻል ተብሏል። የዩክሬን አየር ሀይል የሩሲያ በዩክሬን 477 ሰዎች ሰው አልባ አውሮፕላኖች እና 60 ሚሳኤሎችን ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቷን አስታውቋል ሲል ዋሽንግተን ፖስት ዘግቧል። ይህናት አክለውም ጥቃቱን ያነጣጠረው በመለይ ዩክሬን ማለትም የሀገሪቱን ምዕራባዊ ክፍልን ጨምሮ በርካታ ቦታዎች ያካለለ ነው ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አርብ እለት ሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ የሰላም ድርድር ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑን ጠቅሷል። ፑቲን በቤላሩሷና ከተማ ሚኒስክ በተካሄደው ቀጠናዊ የመሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ በሁለቱ ሀገራት መካከል ያለውን የመግባባዊ ስምነት መወያያ ከኪየቭ ጋር የመደራደር ጉዳይ ይሆናል ሲሉም ገልጸዋል። ለቱርክ ፕሬዚዳንት ጣ ረሲፕ ጣይብ ኤርዶጋን በኢስታንቡል ተግባራዊ የተደረገው የሁለቱ ወገኖች መግባባት ላይ ላበረኩት ሚና ያላቸውን አድናቆት መግለጻቸውም ይታወሳል። በግጭት ውስጥ ያሉት ሁለቱ ወገኖች በኢስታንቡል ሁለት ድርድር ቢያደርጉ ምንም አይነት ውጤትና አቋሚ የተኩስ አቁም አለመደረጋቸውም አይዘነጋም።